ዘንድሮ በሚሰጠው የ12ኛ ክፍል ብሔራዊ ፈተና ተማሪዎች የተሻለ ውጤት እንዲያመጡ የቅድመ ዝግጅት ስራዎች በትኩረት እየተሰሩ መሆናቸውን በጅንካ ሁለተኛ ደረጃ ትምህርት ቤት ተገኝተን ተመልክተናል። የትምህርት ቤቱ ተማሪዎችም በዘንድሮ ፈተና ጥሩ ውጤት ለማምጣት ዝግጅት እያደረጉ መሆኑን ገልጸዋል። ዝግጅት በጣም ጥሩ ነው። ትምህርት ቤታችን ለኛ የሚያደርግልን እንደ ቱቶሪያል ከዩኒቨርሲቲ መጥቶ የሚያስተምሩ ተማሪዎችም አስተማሪዎችም ጥሩ ድጋፍ ያደረጉልን ነው ማለት ነው። ተማሪዎችን ለማገዝ ተብሎ ከጠዋት ኖርማል ትክክለኛውን ትምህርት እንማራለን ከሰዓት ደግሞ ቲዩቶሪያል ይሰጠናል እ ከሰኞስ ከአርብ እሱ ከሰዓት ቲዩቶሪያል ይሰጠናል። ቅዳሜ ደግሞ በተጨማሪ ከዩኒቨርሲቲ መምህራን መጥተው በተጨማሪ ያስተምሩናል ማለት ነው። መጽሐፍ እንደ ልብ ነው የምናገኘው ማንበብ እንፈልገውን ወደኋላ ተመልሰን ማንበብ ያለብን መጽሐፎች ይኖራሉ ከ9 ከ11 ከ12 እነዛም መጽሐፎችን ሙሉ በሙሉ አሟልተውልናል። እነዚህ ተማሪዎች የሚያደርጉት ዝግጅት ውጤት እንዲኖረው ከትምህርት ቤቶች የቅርብ ክትትልና ድጋፍ ያስፈልጋል። ከትምህርት ቤቱ እንደሰማነው ከሆነ ተማሪዎች ለፈተና ዝግጁ እንዲሆኑ የማጠናከሪያ ትምህርት እየተሰጠ ይገኛል። በሁሉም የክፍል ደረጃ ተማሪዎች መምህራን አወርድ ሆነው ወደ ማጠናከሪያ ትምህርት አንድ በመስጠት ማጠናከሪያ ትምህርትን በመስጠት ሁለተኛ ደግሞ የሚሰጡ በክፍል ውስጥ የሚሰጡ በመደበኛ የሚሰጡ ይዘቶች ሽፋን እንዲያገኙና እንዳይዝረከረኩ ወደኋላ እንዳይቀሩ በተለያየ መብቃት እንዳይጓተቱ ተደርጎ ትምህርቱ እንዲሰጥ ያደረግንበት ሁኔታ ነው። በመደበኛ የመማር ማስተማር ስራው ወቅት በተለያየ ምክንያት የሚባክን ትምህርት በመከታተል የማካካት ስራ እንደሚሰራ የሚገልጹ ኃላፊው ከጂንካ ዩኒቨርሲቲ ጋር በመተባበርም ተጨማሪ ትምህርት እየተሰጠ እንደሆነ ተናግረዋል። ከዘጠኝም እስከ አስራ አንደኛ ክፍል ማጠናከሪያ ትምህርት እንዲሰጥ አደረግን። ትልቁ ነገር እንግዲህ ወደ ኋላ የቀረ በተለያየ የባከንም ሊኖር ይችላል እና እሱን ሊያካክስ በሚችል አይነት መልኩ ተማሪዎችን ወደኋላ የደገፍን ያደረግንባቸው ነገሮች አሉ። ከዛ በተጨማሪ ዩኒቨርሲቲ ጋርም ተነጋግረን ዩኒቨርሲቲ በራሱ ለ12ኛ ክፍል የተለየ ማጠናከሪያ እየሰጠ ነው ያለው፣ ቅዳሜ ቅዳሜ። ይህም ደግሞ የ12ኛ ክፍሎች ጥሩ የአቅም የማጎልበትን ሂደት ይሰጣል ማለት ነው። በዛ አይነት መልኩ የመጣንበት ሁኔታ አለ። የትምህርት ስራ ሁሉም ባለድርሻ አካላት ካልተረባረቡ ውጤት አይመጣምና የተሻለ ትምህርት ስርዓት እንዲዘረጋ ግባቶችን በማሟላትና የተጠናከረ ትምህርት በመስጠት ክትትል እያደረገ እንደሆነ የጂንካ ከተማ ትምህርት ጽህፈት ቤት ገልጿል። ከዚህ በተጨማሪ ክልላዊና ብሔራዊ ፈተና ላላቸው የክፍል ደረጃዎች ልዩ ትኩረት ተሰጥቶ ድጋፍ እየተደረገ ይገኛል ተብሏል። አስራሁለት አስራሁለት ክፍል በተመሳሳይ ነው። ያው ከህዳር አንድ ጀምሮ ሁሉም ጋር ማጠናከሪያ የተሰጠው ግን ከዩኒቨርሲቲ ከጂንካ ዩኒቨርሲቲ ጋር በመነጋገር ተማሪዎቻችን እዚሁ መጥተው እንደ ጂንካ ዩኒቨርሲቲ መምህራን ቅዳመ ቅዳም ፕሮግራም ወቶላቸው ማጠናከሪያ ያስተምራሉ። በተመሳሳይ እዛው የሚያስተምሩ መምህራንም ከሰኞ እስከ ዓርብ የጠዋት ፈረቃ ሁሉ መስራታ ሁሉ የኛ ጋር ባይዘው የጠዋት ፈረቃ ነው የሚማረው፣ ከሰዓት ማጠናከሪያ ይማራል። አንድ አንድ ወርክሾቶች ይሰራሉና በዚህ ልክ ያበቃና ያለነው መምህሩንም በዚህ ልክ ጥሩ የሚያበቁትን ኦልሞስት ወደ 24 መምህራን ሸልመናል። የተማሪ ውጤት እንዲሻሻል የክልሉ መንግስት በርካታ ተግባራትን እያከናወነ መሆኑ የተገለጸ ሲሆን የትምህርት ቤቶች ደረጃ ማሻሻል አንዱ ነው። ለዚህ ደግሞ የተጀመረው የትምህርት ለትውልድ ንቅናቄ ለውጥ እያመጣ መሆኑ ተገልጿል። በሀገር ደረጃ የተጀመረው ትምህርት ለትውልድ ፕሮግራም ህብረተሰቡ በገንዘብ በጉልበት፣ በእውቀት፣ በቁሳቁስና በአይነት አስተዋጽኦ በማድረግ የትምህርት ተቋማትን በመገንባት፣ በመጠገን፣ በማስፋፋት ስራ ላይ ከበከፍተኛ ደረጃ ጥረት እያደረገ ያለው ተሳትፎ በተማሪ ውጤት ላይ አዎንታዊ ለውጥ እያመጣ ይገኛል። ከዚህ በተጨማሪ መምህራን ብቃት ኖሯቸው ሀገር ተረካቢ ትውልድ እንዲያፈሩ የማድረግ ስራ እየተከናወነ ይገኛል ተብሏል። መምህራንን ለደረጃው ከማብቃትና የትምህርት አመራርን አቅም ከመገንባት አንጻር በእስካሁኑ አፈጻጸም ከአራት ሺህ በላይ መምህራንና የትምህርት አመራር የአቅም ግንባታ ስልጠና እንዲወስዱ ተደርጓል።